ቃላት መስርቻ አለው። ወ ማለት ይህው እንደምታዩት በው ቤተሰብ የተመሰረተ ቃላት ነው። በሁለተኛው ው ተብሎ በሚጠራው ፊደል ደግሞ የተመሰረተው ቃላት እሂሳ ው ተብላ የምትጠራው በዚችኛው ማለት ነው። በሶስተኛዋ ደግሞ ዊ ተብላ በምትጠራው የተመሰረቱ ቃላቶች እነዚህን ይመስላሉ። ሌላኛው ደግሞ በአራተኛው ዋ ተብሎ በሚጠራው አራተኛው የተመሰረቱ ቃላቶች እነዚህ ናቸው። አምስተኛው ሌላኛው ደግሞ አምስተኛው ዌ ተብላ የምትጠራው ፊደል ዌ ተብላ የምትጠራው ፊደል እነዚህን ይመስላሉ። ሌላኛው ደግሞ ስድስተኛው ው ተብሎ የሚጠራው ፊደል ስድስተኛው ው ተብሎ የሚጠራው ፊደል ይመስላል። ሌላኛው ደግሞ ሰባተኛው ዎ ተብሎ የሚጠራው ፊደል እነዚህን ይመስላሉ ማለት ነው። ስለዚህ በወ የተመሰረቱ ሰባተኛው መጨረሻው ማለት ነው የተመሰረቱ ቃላቶች እነዚህን ይመስላሉ ማለት ነው። ስለዚህ ቤተሰቦች በነዚህ በእያንዳንዱ የተመሰረቱ ቃላቶችን በስነ ስርዓት የምንረዳ ይሆናል። ከእናንተ የሚጠበቀው ለዚህ ቻናል አዲስ የሆናችን ልጆች ሳብስክራይብ፣ ላይክ፣ ሼር ማድረጋችን አትርሱ። እንዲሁም በግል በግሩፕ በይበልጥ መማር አስጠኝ እንፈልጋለን የምትሉ ልጆች ከታች በማስቀምጥላችሁ ስል ቁጥር እየደወላችሁ እራሳችሁን መለወጥ ማሳደግ ትችላላችሁ ማለት ነው። ምደውሉልን፣ በቴሌግራም በዋትሳፕ በኢሞ ብደውሉልን ታገኙናላችሁ። ቴሌግራም ካልሰራላችሁ ዋትሳፕ፣ ዋትሳፕ ካልሰራላችሁ ኢሞ ሞክሩት፣ ማለት ነው። ስለተከታተላችሁን እናመሰግናለን። ቀጥታ ወደ ትምህርቱ። እሺ ቤተሰቦች፣ ምን ብያችሁ ነበረ? ዛሬ ምን ማረው? የወ ቤተሰቦችን ነው ብያችኋለሁ። ማን አልኳችሁ? በወ ቤተሰቦች ነው የምንማረው። ስለዚህ ከዚህ ላይ እንደምታዩት የወ ቤተሰብ ወ የሚባለው ፊደል አለ። ስለዚህ የወ ቤተሰቦች ቃላቱ ፊደሉ ሂሳ ቃላቶች ደግሞ እዚ ላይ ተደርድረዋል ማለት ነው። ስለዚህ ይህኛው ፊደል ማን ተብሎ ይጠራል? ወ ተብሎ ይጠራል። ወ ማለት መጀመሪያ ፊደል ነው ማለት ነው። ከሰባቱ የመጀመሪያው ፊደል ወ ተብሎ ይጠራል። በሱ የተመሰረቱ ቃላቶች ስንሄድ

ወሳኝ ወሳኝ እንድገምላችሁ። ወ የወ ፊደል ነው ይሄኛው። ወ ሬ አንድ ላይ ወሬ። ወ ር ቅ አንድ ላይ ወርቅ፣ ወርቅ። ወ ር አንድ ላይ ወር ወር። ወጭ አንድ ላይ ወጭ ወጭ። ወሳኝ አንድ ላይ ወሳኝ ወሳኝ። እንዲህ አድርጋችሁ በወ ፊደል የተመሰረቱ ቃላቶችን ማንበብ ትችላላችሁ ማለት ነው። ቀጥታ ወደ ሁለተኛው ፊደል ው ተብሎ እንደሚጠሩ የተመሰረቱ ቃላቶች እና ፊደሉን የምንማር ይሆናል ተከታተሉ። ይህ ፊደል ሁለተኛ ፊደል ከወቤት ው ተብሎ የሚጠራ ፊደል ነው። ከዚኛው ከስድስተኛ ፊደል ጋር ከዚኛው ጋር ይመሳሰላል። ው ሁለቱ ይመሳሰላሉ፣ ስለዚህ ግራ እንዳትጋቡ ማለት ነው። ይሄ ማናልኳችሁ፣ ው ው፣ ምን ይላል ይሄ? ውስጥ ውስጥ ውስጥ። ይህኛው ደግሞ ውጭ ውጭ ውጭ። ወደዚህኛው ስነት ደግሞ? ውድ ውድ ውድ። ወደዚህኛው ስንመጣ ውሳኔ ውሳኔ ውሳኔ። ወደዚህኛው ስንመጣ ደግሞ ውሃ ውሃ ውሃ። ስለዚህ በሁለተኛው በው የተመሰረቱ ቃላቶችን ስደግምላችሁ ው ተብሎ የሚጠራው ሁለተኛ ፊደል ይህ ነው ው ስጥ አንድ ላይ ውስጥ ውስጥ። ውጭ አንድ ላይ ውጭ ውጭ። ውድ አንድ ላይ ውድ ውድ። ውሳኔ አንድ ላይ ውሳኔ ውሳኔ። ው- ሃ አንድ ላይ ውሃ ውሃ። እሽ ቤተሰቦች በሁለተኛ ፊደል ው ተብሎ በሚጠራው የተመሰረቱ ቃላቶች እነዚህን ይመስላሉ ማለት ነው። በጣም ጎበዞች። በስነስርዓቱ ከተከታተላችሁ በእያንዳንዱ ፊደል የምሰራላችሁ ስለሆኑ እራሳችሁን ማሳደግ ትችላላችሁ ማለት ነው። አሁን ደግሞ ወደ ሶስተኛው ፊደል እንሂድ። ዊ ተብሎ ወደሚጠራው የተመሰረቱ ቃላቶችን የምናይ ይሆናል ማለት ነው። ከእናንተ የሚጠበቀው በስነ ስርዓቱ መከታተል ነው ማለት ነው። ፊደልዋ ዊ ተብላ የምትጠራ ፊደል ይችናት። ዊ ሶስተኛ ፊደል ማናልኳችሁ። ዊ ተብላ የምትጠራ ያው፣ ዊን ዊን ማሸነፍ ማለት ነው። ዊን ዊክ፣ ዊክ ደካማ እንደማለት ነው፣ ወይም ሳምንት እንደማለት ነው። እሺ። ዊክ ውስኪ ውስኪ ውስኪ ውስኪ ዊንግ ዊንግ ዊንግ ዊንታ ዊንታ ዊንታ እስኪ ልድገምላችሁ ትንሽ አስቸጋሪ ናቸው። በሶስተኛው ዊ የተመሰረቱ ቃላቶች ዊ ን አንድ ላይ ዊን ዊን። ዊ ክ አንድ ላይ ዊክ ዊክ። ዊ ስ ኪ ዊስኪ ዊስኪ ዊስኪ። ዊ ግ ዊግ ዊግ ዊ ንታ ዊንታ ዊንታ። እሺ፣ በሶስተኛው ፊደል የተመሰረቱ ቃላቶች እነዚህን ይመስሉ ነበር ማለት ነው። ቤተሰቦች በጣም ጎበዞች። አሁን ደግሞ ወደ አራተኛው ፊደል ደርሰናል። ማን አልኳችሁ? ወደ አራተኛው ፊደሎች ደርሰናል። እስኪ እናያቸው እነሱን ደግሞ አራተኛ ፊደል ዋ ተብሎ የሚጠራው ፊደል ይህን ይመስላል ማን አልኳችሁ አራተኛ ፊደል ዋ ተብሎ የሚጠራው በሱ የተመሰረቱት ቃላቶች ዋሻ ዋሻ ዋንጫ ዋንጫ ዋንጫ ዋጋ ዋጋ ዋጋ ዋጥ ዋጥ ዋጥ ዋና ዋና ዋና። ስለዚህ በአራተኛው ፊደል የተመሰረቱ ቃላቶች ስደግምላችሁ ይሄ ዋ ተብሎ የሚጠራው ፊደል ነው። ዋ ተብሎ የሚጠራው ፊደል ነው ይሄ። በሱ የተመሰረቱ ቃላቶች ዋሻ፣ አንድ ላይ ዋሻ፣ ዋሻ። ዋ ን ጫ፣ አንድ ላይ ዋንጫ፣ ዋንጫ። ዋጋ፣ አንድ ላይ ዋጋ፣ ዋጋ፣ ዋጋ። ዋጥ፣ አንድ ላይ ዋጥ፣ ዋጥ ዋና አንድ ላይ ዋና ዋና። ስለዚህ በአራተኛ ፊደል የተመሰረቱ ቃላቶች ሲነበቡ እነዚህን ይመስላሉ ማለት ነው። አሁን ደግሞ ወደ አምስተኛ ፊደል ዌ ወደ ምትባሏ ፊደል የምነድ ይሆናል። በስነ ስርዓት ተከታተሉን፣ አንድ ባንድ እንረዳለን ማለት ነው። ይችኛዋ ማን ተብላ ትጠራለች? ዌ ተብላ ትጠራለች። አምስተኛው ፊደል ባለ ቀለበቷ ዌ። እሺ፣ ስታነቧት ደዌ ይሆናል። ማን አልኳችሁ? ደዌ፣ ደዌ። ዌብ፣ ዌብ። ይችኛው ደዌ ሲል ዌ እዚህ ላይ ነው ያለችው። ዌብ ሲብል ደግሞ በዚህ በኩል ነው ያለችው። ዌብ ወደዚህኛው ስንመጣ ደግሞ ዌዘር ዌዘር ዌዘር ይህኛው ደግሞ ምን ይባላል? ኩዌት ኩዌት ሀገር ማለት ኩዌት የምትባል ሀገር አለች። ኩዌት ማለት ነው። ይህኛው ደግሞ ዌስት ዌስት ዌስት። እሺ በአምስተኛ ፊደሎች የተመሰረቱ አምስተኛ ፊደል ዌ ተብላ የምትጠራዋ ደ ዌ አንድ ላይ ደ ዌ ዌ ብ አንድ ላይ ዌብ፣ ዌብ ዌ ዘ ር አንድ ላይ ዌዘር፣ ዌዘር ኩ ኩ ዌ ት ኩዌት፣ ኩዌት ዌስት አንድ ላይ ዌስት ዌስት። እሺ ቤተሰቦች በአምስተኛው ፊደል ዌ በሚባለው ፊደል የተመሰረቱ ቃላቶች እነዚህን ይመስላሉ። አሁን ደግሞ ወደ ስድስተኛው ው ተብሎ ወደሚጠራው ፊደል እንሄዳለን ማለት ነው። ተከታተሉ እስኪ በስነ ስርዓት። ይችኛዋ ማን ናት? ው ተብላ የምትጠራዋ ስድስተኛ ማለት ነው። ስድስተኛ ው። ውበት ውበት። ውሻ ውሻ ውሻ። ውሎ ውሎ ውሎ ውል፣ ውል፣ ውል፣ ውቤ ውቤ ውቤ። እደግምላቸዋለሁ። ውው ስድስተኛ ፊደል ውበት፣ ውሻ፣ ውሎ ውል ውል ውቤ አንድ ላይ ውቤ እንደዚህ እያደረጋችሁ እራሳችሁን ማሳደግ ትችላላችሁ ማለት ነው። ወደዚህኛው ስንሄድ ዎ ተብሎ የሚጠራው ፊደል ነው። ይች እቺ ሰባተኛው ፊደሎች ናቸው እነዚህኛች። ዎ በሱ የተመሰረቱ ቃላቶችን ሳነብላችሁ ወፍ ወፍ። አዎ ወ ያለችው ከዚህ ላይ ነው። አዎ ስትሉ ወ ነው መሆን ያለበት። ይቺ ሰ ከዚህ ላይ ገባች። እዚህ ጀምራችሁ ነው የምታነቡ ሰዎች ሰዎች ሰዎች። እሺ፣ ወደዚህኛው ስንመጣ ደግሞ ማን ይላል? ዎች ይላል። አለ አይደል እዚህ ላይ ዎች ዎች። ከዚህ ላይ ደግሞ ወክ ወክ ወክ። ስለዚህ እንደገና ስደግምላችሁ ይቺ ወ ተብላ ትጠራለች። ወ ፍ አ ወ አንድ ላይ አዎ። ይችን ሰ እዚች ላይ ታነባታለች ሰ ወ ች አንድ ላይ ሰዎች፣ ሰዎች። ይች ደግሞ ወ ች አንድ ላይ ዎች፣ ወች። ዎ ክ አንድ ላይ ወክ ወክ። እሺ ቤተሰቦች በዛሬው ቪዲዮ በወ በሰባቱ ፊደሎች በእያንዳንዱ የተመሰረቱ ቃላቶች እነዚህን ይመስሉ ነበር ማለት ነው። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። በግል በግሩፕ መማር እንፈልጋለን የምትሉ ልጆች ከታች በማስቀመጥላችሁ ስልክ ቁጥር በማንኛውም ሰዓት እየደወላችሁ በኢሞ በዋትሳፕ በቴሌግራም ብደውሉን ሀይ ብትሉን ታገኙናላችሁ። ስለተከታተላችሁን እናመሰግናለን። መልካም ጊዜ፣ መልካም ቆይታ